እንደምንቆያቸው የበልግ ወቅት የግብርና መረጃ አሰባሰብ በታብሌት እንዴት ይደረጋል የሚለው አሁንም እና ይሆናል። ስለዚህ ሴስ እንትሪ አፕሊኬሽናችን እንከብታለን። አፕሊኬሽናችን ስንከብት መር የሰረንባቸው ፕሮግራሞች እዚ ላይ ይቀመጣሉ ማለት ነው። ስለዚህ ይህን ስንከብት የእናንተ ታብሌት ልክ ይሄን ስንከብቱ የምታዩት ምንድን ነው? መር የተሰራበት አክሰስ ሳያሳሰባት አክሰንስ 2017 ክሮካት 2017 ኮሚኒቲ ና ባክቼክ የሚለውን ብቻ ነው የምታዩት። የበልጉን እንዴት ነው የምናገኘው የሚለውን የበልጉን ቀጥታ ባርኮድ በፕሮግራመሮች በኩል ባርኮድ ተዘጋጅቶ ይላክልናል። ባርኮድ እንደተላከልን ባርኮዱን ልክ ለምህሩን ስንጠቀም እንደነበር ነው፣ እስካን ስናደርግ በቀጥታ ፕሮግራሙን ከሰርበር ያገኝልናል ማለት ነው። ስለዚህ ይህን የበልግ ፕሮግራም ካገኘ በኋላ ምንድን ነው የምናደርገው? የተመረጡ 30 ቤተሰቦችን ቀጥታ ወደ በልጉ ፕሮግራም ለማምጣት ቀጥታ ወዴት ነው የምንገባው? መጀመሪያ የባህሩን ነው የምንከፍተው ማለት ነው። የባህሩን ስንሰራበት የነበረውን እንከፍታለን። ያንን መረጃ ሰብሳቢው መረጃ ሰብሳቢ ብሎ ይገባል። ያን ይከፍትና ምንድን ነው የሚያደርገው? የዞትር ስራው ኮኔክት ዊዝ ሄድኳርተር ይሆናል ማለት ነው። ኮኔክት ዊዝ ሄድኳርተር ብሎ ከዋናው ሰርቨር ጋር ኮኔክት አድርጎ ወይም ተገናኝቶ የመረጃ ልውውጥ አድርጎ ልክ እንደጨረሰ ይሄንን ልክ ወርታች ሲስበው ምን ይመጣለታል? የተመረጡ ሰላሳ ቤተሰቦች ለበልግ ጥናት ኮፒ አድርግ የሚል ይመጣለታል ማለት ነው። ከዚህ ቀደም ልክ ሎስ ያደረግናቸውን ዳታ ለማግኘት ኮኔክት እናደርግና ጌት ሎስ ዳታ የሚለውን አፕሊኬሽን ልክ እንደሚያገኘው ልክ ይሄኛውንም ኮኔክት ዊዝ ሄድኳርተር እንላለን ካደረግን በኋላ የተመረጡ ሰላሳ ቤተሰቦችን ለበልግ ጥናት ኮፒ አድርግ የሚል ስለዚህ በዚህ መልኩ ኮፒ አድርግ የሚለው እንነካና ስናልፈው አደረገ ኮፒ ማለት ነው። የተመረጡ ሰላሳ ቤተሰቦች መር ስንሰራበት የነበሩት ቤተሰቦች በቀጥታ ወደ በልግ ፕሮግራም ገቡ ማለት ነው። ስለዚህ ልክ የበልግን ፕሮግራም ስንከፍተው እንደዚሁ አድ ብሎ ምልክት ያመጣልናል። አድ እናድርጋለን። አድ እንዳደረግን ኢኑመሬተር አሁንም በበልግ ፕሮግራም ይገባል ማለት ነው። በበልጉ ፕሮግራም መረጃ ብሎ ገገባ በኋላ የፓርትስና ማሳልኪ መዝገቢያ የሚለውን ሲከፍተው ቋንቋ ያስመርጠዋል። ልክ ቋንቋ መርጦ ሲያልፍ የመረጃ ሰብሳቢ መለያ ቁጥር አስገባ። የመረጃ ሰብሳቢ መለያ ቁጥር ልክ አስገብቶ ሲያልፍ የመህር ወቅት ሲሰራበት የነበረው ራሷ ቆጠራ ቦታ ትክክለኛነቷን አረጋግጥ ብሎ ይመጣል። ትክክለኛነቱን አረጋግጦ ሲያልፍ የተመረጡ ሰላሳ ቤተሰቦችን ቀጥታ የበልግ መጠየቅ ውስጥ አገኛቸው ማለት ነው። የበልግ መጠየቅ ውስጥ አገኛቸው። ስለዚህ በበልግ ወቅት ዲሞግራፊ ዲቴል ዝርዝር ነገር መረጃ አንሰበስብም። ለምን? ለነኙሁ ቤተሰብ አስፈላጊውን የሶሾል ዲሞግራፊ መረጃ በመኸር ወቅት ሰብስበናል። ስለዚህ ግን የተወሰኑ የተወሰኑ መረጃዎችን እዚህ የምናካት ይሆናል። እነሱም የትምህርት ደረጃና የቤተሰብ አባላት ብዛትን በወንድ በሴት ነው። ምናልባት የቤተሰብ አባላት ላይ ለውጥ ሊኖር ስለሚችል ለዚህ አሁን ለምሳሌ አሊ ሙክታር አደን ቤት ሊገባ ወንድ የቤተሰቡ አባላት ብዛት ለብቻ ይጠይቀኛል ብዬ ነው። ወንድ የቤተሰቡ አባላት ብዛት፣ ሴት የቤተሰቡ አባላት ምን ያህል ናቸው? አንድ ጠቅላላ ስንት አስገባው፣ ሶስት ራሱ ደምሮ ያስቀምጣል። ባሌ ፆታውን፣ ፆታ ይጠይቃል ማለት ነው። አንዳንድ ጊዜ መረጃዎችን ከምህሩ ጋር ካለው ለማነጻጸር ያስችል ዘንድ ነው እንጂ ይህም የሰበሰብነው መረጃ ነው። ስለዚህ ፆታውን እንሞላለን። ፆታውን ሞልተን ካለፍን በኋላ የትምህርት ደረጃውን እንሞላለን የትምህርት ደረጃውን ሞልተን ካለፍን በኋላ መህር ላይ የሰራ ነው ራሱ ነው የፓርሰል ጥያቄ አስራ ሁለቱን ጥያቄ እዚህ መጠየቅ ነው ማለት ጠቅላላ የፓርሰል ብዛት እናስገባለን በፓርሰሉ ላይ የመሬት ጉዳት እንደደረሰ እንጠይቃለን አካላዊም ሆነ ውስጣዊ መሬት የፓርስሉ ይዞታ ሁኔታ እንጠይቃለን አስፈላጊውን መህር ላይ ልክ እንደሰበሰብ ነው ያን የፓርስል መረጃ እዚህ እናስገባለን ማለት ነው ተግባባል ስለዚህ በዚህ አግባብ ሁል ጊዜ በዚህ አግባብ የተመረጡትን ቤተሰቦች ወደዚህ እንደምናመጣ ማሰብ መገንዘብ ተገቢ ነው ማለት ነው። በዚህ አግባብ መረጃቸውን እንሰበስብላቸዋለን ማለት ነው። ስለዚህ በዚህ አግባብ አስፈላጊውን የበልግ ወቅት መረጃ የመሰብሰብ ስራ የምንሰራ ይሆናል ማለት ነው። ስለዚህ ሁልጊዜ ምንድን ነው የበልግ ወቅት ፕሮግራሙን ለማግኘት ኪዋር ኮድ ቅድም እንዳልኳችሁ ኪዋር ኮድ ይዘጋጃል። ኪዋር ኮዱን እስካን ስታደርጉት በልግ አግሪ ሰንሰስ 27 በልግ ክሮፕ ከጽ 2017 የሚል እነኚህን አፕሊኬሽኖች አፕሊኬሽኖች ከሰርቨር ያነባል ማለት። የበልግ ወቅት መረጃ መሰብሰብ ከመጀመራችን በፊት ሰላሳዎችን ቤተሰቦች ወደዚህ ለማስተላለፍ ቅድም እንደነገርኳቸው መጀመሪያ በመኸሩ ፕሮግራም ይገባል ማለት ነው። በመኸሩ በዚህ በመኸሩ ፕሮግራም ገብቶ ምን ያደርጋል? ኮኔክት ዊዝ ሄድ ኳርተር ይላል ማለት፣ ሁልጊዜ መጀመሪያ ላይ ይሄንን ነው የሚያደርገው። አንዴ ኮኔክት ካደረገ በኋላ ችግር የለውም የተመረጡ ሰላሳ ቤተሰቦች የሚለው ይመጣልታል። ነገር ግን የመጀመሪያ እንትን ከሆነ ይህንን አፕሊኬሽን የተመረጡ ሰላሳ ቤተሰቦችን ለበልግ ጥናት ኮፒ አድርግ የሚለውን አፕሊኬሽን ስለማያገኝ ምንድን ነው የሚያደርገው? ኮኔክት ዊዝ ሄድኳርተር ነው። ኮኔክት ዊዝ ሄድኳርተር ብሎ ኮኔክት ዊዝ ሄድኳርተር ብሎ ኮኔክት አድርጎ ከጨረሰ በኋላ ይህን አፕሊኬሽን ያገኛል ማለት ነው። ያው መደግምላቸው የተጨማሪ ማብራሪያ ነው። ልክ ይህን ካገኘ በኋላ እነኝህን ሰላሳዎቹ ቤተሰቦች ለበልግ ፕሮግራም ኮፒ አድርግ ነው የሚለው። ልክ ኮፒ አድርጎ ሲያልፈው ኮፒ ያደርጋል። አለቀ ኮፒ ያደረገ ማለት ነው። ኮፒ ካደረገ በኋላ የበልጉን መጠይቅ ይሆናል። የበልጉን ሲከፍት ምን ይጠይቀዋል? የመረጃ ሰብሳቢ መለያ ቁጥር ይጠይቀዋል ማለት ነው። እያንዳንዱ እንትኑን ሲገባ ለምሳሌ የፓርስልና ማሳ መዝገቢያ፣ የእርሻ ስራ ዝርዝር ሁኔታ፣ በምርት ማምረት ሂደት የወጣ ውጭ ካለ፣ የሰብል ግምገማ የሰብል ግምገማ ከዲኤ እና ከፍ የሚሰበስቡ ናቸው። እነዚህ መረጃ ነው የሚሰበስቡ። ልክ አንዷን ነቅቶ ሲገባ ምንድን ነው የሚጠይቀው የመለያውን ጠይቃት ቅድም ስላስገባሁት ነው እኔ መጣ ማለት ነው። መለያውን ጠይቁ ትክክል ነው ብሎ ሲያል የተመረጡ ሰላሳ ቤተሰቦችን ያመጣል። ስለዚህ በዚህ አግባብ ተረድታችሁ ሁል ጊዜ የበልግ ጥናት የበልግን ፕሮግራም ከመክፈታችሁ በፊት ልትጀምሩት ስትሉ በመኸሩ ፕሮግራም ከዋና መስሪያ ቤት ሰርቨር ጋር ሲንክ አድርጋችሁ የተመረጡ ሰላሳ ቤተሰቦችን ኮፒ አድርግ የሚል አፕሊኬሽን መኸሩ ላይ ልክ አናቱ ላይ ሲገባ በዛ ኮፒ አድርጋችሁ ሰላሳዎችን ቤተሰቦች ቀጥታ ወደ በልግ መጠይቆች የምታወራረስ ይሆናል። በዚህ አግባብ ነው የበልግ ጥናት የሚሰራው። ይህንን ብሪፍ ለማድረግ ያክል ነው። ስለዚህ ይህንን ቪዲዮ ተመልክታችሁ በየኑስ ማዕከላት በክላስተር አሁን ባለው ስልጠና ቦታዎች ወደ መጨረሻ ቀን የበልግን ስራ በተመለከተ ብሪፍ እንድታደርጉ ለማለት እወዳለሁ። አመሰግናለሁ። የተለያዩ ኮመንቶች ካሉ የተለያዩ ጥያቄዎች ካሉ በሁሉም የዚህ ጥናት ሀሳብ መለዋወጫ ሶሻል ገጾቻችን ላይ ማስቀመጥ ትችላላችሁ። በዛ የምንመላለስን እና የምናስተካክል ይሆናል ማለት ነው። ስለዚህ የመሄሩን ጥናት ሽፋኑን ጥራቱን በማረጋገጥ ስህተቶች ካሉብን ደግሞ ስህተቶችን የሚላኩ ስህተቶችን ከዋናው መስሪያ ቤት ከሱፐርቫይዘር በኋላ ላይ የተገኙ ስህተቶችን በማስተካከል ወደ ማጠናቀቅ ምዕራፍ የምንሄድበት በዚህ መሪ ቃል ይሆናል ማለት ነው። ስለዚህ ከዚሁ ጎን ለጎን ደግሞ የበልጉን ጥናት የምንጀምርበት ይሆናል። አመሰግናለሁ። የተለያዩ ሌሎች እንዲህ አይነት ማብራሪያዎች ሲኖሩ ተመልሰን የምንገናኝ ይሆናል። መልካም ጊዜ እመኝላችኋለሁ።